ላሚና ዩቱብ አዲስ ስለሆናችሁ ሁላችሁም በቅንነት በታማኝነት ቤተሰብ ሆኖ ደግሞ አዲስ ያልሆናችሁ ያው ቤተሰቦች ሁላችሁም ላይክ፣ ሼር፣ ኮሜንት በማድረግ እንተባበር። ሁላችንን በያለንበት አላህ ይጠብቀን እና እንግዲህ ዛሬ የመጣሁትው ዩቱብ ማን ነው ቲክቶከሮች ይህን ሰሞን ደግሞ ጂኒ ወረፍ አድርጓቸዋል። የሚያነጫነጭ ያልተጠበቁ እህቶቻችን የሰው ልጅ እንደዚህ በዚህ ደረጃ ማመናጨቅ ምን ነው ምን ነው? የሚሰጣቸው አጣችሁ እንዴ እናንተ ግፍት አበባ መለቃቀሙን እንቢያሏቸው እንዴ? በዚህን ደረጃ የምታመነጫጭቁት ለምንድን ነው? ደግሞ መሲ መሲ ጥሩ ሰው አርጌሽ ነበር ማስበሽ ደግ ብሎ ክፉ ሀፍ ላይ መንከርፈፉ ይባላል። እሷ እናትሽ ብትሆን ምን ታደርጊ ነበር? እንደዚህ ታታዳት ኸርሻማ አትጫዋች ግን፣ አንድ ሰው ስታናገሪ በስነ ስርዓት መሆን አለብሽ። ምን ነው ያዚህ ንቀቆኛልሽ አዳምጠ ነው እንንጣ ከአላስ ማብል። አዎ ማን ነው ያ ሰሞኑን ደግሞ የገባው ወገነት በቃ በርቲቱ ሁሉ ላይ እያጠናገር ይለቁ ጀመር። መስህ ብርጅስቱን ምን ነካሻንች? ጥሩ ሰው ነበሽ እንዴ። እንዴ እንዴ አልሳ ቆላሽ አሽካካሽ እኮ በጣም ምን ችግር አለው? አንዴ ብታጫውታት ምንሽ ይቀንሳል? አንድ ያጨው ተሻት ብታስብጫት፣ ቀነጋገራችሁ ምን አይነት ነው? እንዴት ነው የምጠግቡት? ይሄማ በደህናችሁ አይደለም። በቃ የገባ ጋን እንታል አጠናግሮ ባልቴቱን በቃ አጠናግሮ አጠናግሮ ለቆት አላጋን እንትን ልጁን እኮ ማስወራት እኮ አልቻለሽም እኮ ይሄማ ነው ተስፍሽ። እና ጫውታት እያል ምላሱ ላይ እንዲቆምሽበት እንዲህ እንዲህ አረሽ ቆላሽ ማነች ደግሞ እቺ ዝም ብትላለች? እቺ ብሩንቁስ የምትመስል ሴትዮ ውሽዬ የሚሏት እቺ ሰጋ ቱራ የሆነ ሴትዮ ማለት ነው። ምን ችግር አለው ብታጫወታቸው? አንቺ ቦርኮ ሁላ ሰምታቸዋታና፣ ደደብ አዳምጣቸዋታ። ንሳ እሺ፣ እህት አለሚ፣ የሰው ልጅ ክብሩ የሚለካው ሰው በራሱ ነው። በራሱ ክብር ልክር አንድን ሰው ስታከብሪ፣ ማንኛውም ሰው ያከብርሻል። እኛ የመዲያም ቅመሞች ሁሉም ሰው ስታከብሪ ስናይሽ ስትከራከሪ ስናይሽ ከልብሽ መስሎን ነበረ። ነገር ግን በዚህ ደረጃ የሙስሊም ጥላቻ። አሁን ያንቺ እናት ወይም ደግሞ ክርስቲያን ሆና እንደዚህ መታጫዎችኝ አንድ ጌም ነው ያለች፣ አንድ ጌም ነው ያለች። ምን አለ ብታጫውቻት፣ ዝም ቢት አያት ነበረ። እስኪ ያንቺ ያንቺ ክርስቲያን ብትሆን ማን ዝም ቢት አያት ነበረ። አታያትም። አቃለሁ እኔ። አታያትም። አታያትም እንደማታያትም ደግሞ መቶ በመቶ እርግጠኛ ነኝ። ይቺ ግን ሙስሊም ስለሆነ እንዲህ አመናጨብሻት ደግሞ ያን ነጅል ይወንድ ያልጫ እኔ የሚሆን አርጋታ አላሁንኝና ተስስዋ ትራፍፍኛ ንጫውት አንዲ ሰው መልካም ንግግር መቻል መናገር ካቻላችሁ ተናገሩ። ያልሆነ ግን አልሆነ ግን መልካም ንግግር መናገር ካልቻላችሁ ዝም ዝምታ እኮ ወርቅ ነው። በእነሱ እነሱ ያሉበትን ደረጃ ለአንቺ ቢሰጥሽ ምን ትያለሽ? ሐስቢያላህ ወነዕመል ወኪል ፊኪ ይሆንሽ ወይ ፈንፊት። በጣም ነው ያስጠላሽኝም ያናደርሽኝም አንቺ አይጠበቅም። አበደን ግን አንዱ ቢከፋ አንዱ አይከፋ። ይሄን ደግሞ አይተነንጣ ይሄ ወንድማችንን አይተንም እሷም ሰውናት ነው። ያለ ያቺ ደግሞ መጀመሪያ አንቺ ማለት ነው። ይቺኛ አይተ ደግሞ እዚህ ጋር ያለችው እኔ ያልጫወትም ግን ሙጭ አይልሽ ወጣና፣ መጀመሪያ ጡትሽን ሸፍኒ፣ ክብርሽን ጠብቂ። ልቅም ቃሚ ሁላ ለሊባ አሁን ለዘት ተጠላቹ። ያገርን ያም ይሄም እንትን እያለ የሚወረውልሽን ገንዘብ ነው አይደል የለቅምሽን ምትበይ ሁሉሽ። አንተ መሐመድ በጣም ጅዝሃን ነው ማለት መሐመድ ነው ሰኛስ መሐመድ በኋላ እሱን ሰውናት። አዎ ሰውናት። ይሄን ሰምተን አዳምጡት። እንዲህም አለ። ስለዚህ ሁሉም ሰው አንድ ቢሆን አሰቡት። ሁሉም ክርስቲያን ማለት አይደለም። ክርስቲያኖችም አሉ ጥሮች አልሐምዱሊላህ ሙስሊም አርገ ለፈጠር ከጌታ አልሐምዱሊላህ። እናንተ ክርስቲያኖች እንዲህ ቢያሽቀረቅ ሁላችሁም አይደል? እዛ ላይ ገብታችሁ ትናንትና ወደ ያቺ የሆነች ጃምቦፍ እንደዛ አረገቻት። ወላሂ ሐራም ነው ሐራም። በእናንተ በትምህርት በእናንተ ያኒ ክርስቲያን ወይም ደግሞ መጽሐፍ ቅዱሳችሁ ሰውን በዚህ ደረጃ ዝቅ አርጉ፣ አመናቅሩ፣ ተሳዲው ይላችኋል? አበደን ይላል ብዬ አላስብም። በእርግጥ ስለተበረዘ ሊል ይችላል ብዙ ነገር አለ፣ እዚያ ላይ ገብታችሁ ብታነቡ። ይህን ስላችሁ ክርስቲያን የሆናችሁ ወገኖቼ፣ ወይም መቶቼ ጓደኞቼ እንዳይከፋችሁ እናንተን አይመለከትም። አበደን ግን በዚህ ደረጃ ዝቅ ያሉትን ነው። እኔ ግን ሌሎቹን አላቃቸው ምንም አልመሰለኝ። መሲን ግን በቅርብ ሰዓት ነው ራሱ ሰብ እንትን ያልኩሽ ፎሎ ያደረኩሽ የኔ ፎሎ ቀረ አረኩሽ አላረኩሽ ምንም ላንቺ የሚቀንስብኝ ነገር፣ ግን ከፍ ያደረገሽ ዝቅ ያደረግሻል። አዎ እሱም አንድ አላህ ስብሓነ ወተዓላ በእኛ ስበብ ና ከፍ ያርሹ ዝቅ ያደረግሻል። እንሻአላህ የሰው ልጅ ምን አለ፣ መልካም ንግግር ሰደቃ ነው። አረናት አልችልም ለወጣ ነው ማሌሽ ብታይ ምን ችግር አለ? አርዳትም አርዳትም ጅኒጋ ላያጫውትሽ። ሐስቢ አላህ ወኒዕመል ወኪል እነሱም አገር ነበራቸው። ሙንደኛ እንኳ ተሰደው አልነበረም የሚኖሩት፣ የሚያምር አገር ነበራቸው። ቤት ነበራት፣ ባል ነበራት፣ ከስቦ የሚያበላት እንዲያንቺ፣ እንኳ ወጥታ እንትን ላይ ኦንላይን ወጥታ እንዲህ ተገላልጣ ጸጉሯን አንጨብረራ አትቀመጥም ነበረ። እህትራም ነበራት፣ አምሮባት ነበር የምንኖረው በቤቷ። ነገር ግን ጊዜ ጣላት። ጊዜ ሲጠላ ግን አንቺ መጥሽ አገኘሻትና በዚህ ደረጃ ማሸራብ ለምን? እኔስ ነገ ጧት ከሷ ቦታ በሆን ብልሽ አላሰብሽም? አታስቡም? እናንተ ሰው አይደላችሁም? አይጎልባችሁም? አሁን ዱባይ ላይ ተሰደሽ የኖርሽ፣ ነገር ግን አይታወቅም ነገ ምን እንደሚፈጠር። በሽተኛ ብኮን ሰው መርዳት ሰው እንድረዳሽ አትፈልጊም? ገንዘብ ባይኖርሽ እንትረጃ አትፈልጊም? እንደንዴ፣ አፍ እና ደጃፍ እኩል ይከፈታል። የምንናገረውን አውቀን መናገር ግዴታችን ነው። ይህን ነገር ብናገር ሰው ያስቀይማል። ማንም ይሁን ወቂው፣ አተወቂው፣ ለወቀው፣ አለወቀው፣ ለወቃት፣ አለወቃት፣ ምንም የሚያገናኝ ሰው በመሆኑ ብቻ መከበር አለበት። ሀቻልነ መስጠት ካልቻልነ ደግሞ ኸላስ፣ አልችልም አለሽ ይቅርታ። ክፉ ንግግር ምናጠም እንደዚያ ማመናጨቁ ምን አመጣው? ወላሂ እኔ በጣም ነው የገረመኝ። ከአንቺ የማይጠበቅ ምን አለ ካሊ መቶ ጠይባ ሰደቃ፣ መልካም ንግግር ሰደቃ። መጽዋት ማረግ እንኳ ባንችል መልካም ንግግር ተናግረና ጥሩ ነገር ማግኘት እንችላለን። እኔ ወላሂ እንጃ ምን እንደምን እኔ አለቅ እኛ ኢትዮጵያውያኖች ምን እንዲያመጣብና አላቅም። ምኑ ነው ያኩራራና? ምኑ ምኑ ይሆን እንዲህ ያደርገና? ያሳዝናል። ያሳዝናል ወላሂ፣ ወላሂ ያሳዝናል። በዚህ ደረጃ ዝቅ ማለታችሁ ወላሂ በጣም ነው የሚያሳዝነው። በጣም ከምንም በላይ ሐስቢ አላህ። አባካችሁ የሆነ በቃ አለ የተጀገረን የተጀገረ ሰው ስታው ሀገኛችሁ አላችሁ ሰጡ የምችለውን የምችሉትን የምንችለውን ካለልን ግን ዝም ብለ ምንም ሳንናገር አይተን እንዲያለየን እንለፍ። ምክንያቱም የእነሱ ዱዓ ወላሂ ላዚም ምንም ግርዶሽ የለውም። ለምን፣ ምን ችግር አለ? ጌታዬ ያ ረብ አንተ ሰሚው ላሊ የሰሚው ዱአ ያ ረብ ያ ረህማን ያ ረሂም፣ ረህምና በራህመትክ በዝነትክ ፍልስጥኖችን ሚያ ረብ አላሁ ሚያ ረብ ፍስ ሰላሙን አንጠላቸው ጌታ ያ ቻው ጌታ። እና ባካቹ ብንችል መጥሩን ነገር ባንችል ዝም እንበል። ሁላችሁንም በያላችሁበት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ዋሉ ሰላም አምሹ።